እንደተናገረው ነው ያደረገልን። ክብር ለእግዚአብሔር ይሁን። አሜን። የረዳን ያገዘን አምላካችን ስም ይባረክ። አሜን። ክብር አምጥ ውስጥ ለዚህ ጌታ። ሃሌሉያ። ለኛ የተደረገልን ብዙ ነው። ስለተደረገልን ነገር ደግሞ እግዚአብሔር ይመስገን። የእግዚአብሔር ሰው ነቢይ በቀለን ዛሬ ሳይሆን ከታችኛው ቤት ጀምረን ነው የምንተዋወቀው በእሱ አገልግሎት ያው እኔ እንደ ግል፣ እንደ ቤት እንደ ቤተሰብ በጣም ተባርከናል። ክብር ለእግዚአብሔር ይሁን፣ አሜን ክብር አምጥ ውስጥ ለዚህ ጌታ አደግማችሁ ሳይ የእግዚአብሔር ሰው በቄ ብዙ ይናገር ነበረ። እንደዚህ ፊት ለፊት ወጥቼ መስክሬ አላቅም ስለሆኑት ማለት ነው። ያው ጉባኤ መሃል ሆኜ እንደዚህ ሆኖልኛል እላለሁ እንጂ እንደዚህ መድረክ ላይ ወጥቼ የመሰከርኩበት ጊዜ የለም። ግን በተደጋጋሚ ከታችኛው ቤት ጀምሮ ላይኛው ቤት በነበረም ሰዓት አገልግሎቱን እግዚአብሔር በሱ ይናገራል፣ እኔም ጉባኤ ካፈላለሁ። ያው እንደ ቤተሰብ በብዙ ያው ብዙ ጊዜያቶችን አብረን አሳልፈናል። እግዚአብሔር ይመስገን። ምንድን ነው የሆነልን? አንድ ቀን የቤት ክራይ ውስጥ ነበረ የምንኖረው። የቤት ክራይ ውስጥ እየኖርን አንድ ቀን አከራያችን በቃ ቤቱን ለቃችሁ መውጣት አለባችሁ የምል ነገር ተናገረች። እሺ እንዴት ይሻላል? እንጸልይ አይደል እስቲ። ፕሮግራም ነበረ ቸርች ኒር ተባባለንና አመሻሽ ላይ ቸርች ገባን። ቸርች ስንገባ ከዛኛው ወተን ላይ እኛው ገብተን ነበር። አዲስ ሰፈር ማለት ነው። አዲስ ሰፈር ገብተን ስንገባ የተወሰነ አንድ አስር ሰው የሚሆን ሰው ነው ያለው ቸርች ውስጥ ራሱ ማለት እኛ አረፋፍ ደን የገባ ነው። አርብ እለት ነው። አረፋፍደን እንደውም በቃ ጫንቆን ነበርና እስቲ ጉባኤ እንካፈል ብለን ገባን። ከጉባኤ መሃል ፕሮግራሙ እየተገባደደ ነው። ገባን፣ ጸለየን፣ አመናልን። ከነበረ ሰው የተጸለልን እኛ ነን ከነበረ ሰውእው ተጸለየልው ያን ያክልም አይሆንም። በእርግጥ ጉባኤው ጥቂት ነው። ገብራም ጥሎ እዚህ ጌታ አሌሉያ። እና በዚህ መሀል የእግዚአብሔር ሰው ይናገር ነበረ። ተነሳለኝ፣ ጸለየልኝ። ብርዬ ቤት አለ ቤት የለኝም። አንተ እንዴት ቤት አይኖርም አለኝ። ከዛ አይ ቤት የለኝም አንተ ቤት ይኖራል፣ በቅርብ ጊዜ ባልቆየ ጊዜ በአጭር ቀናት ውስጥ ኦልሞስት የራስ ቤት ይኖራል። ከዚህ ኤሪያ ባራቀ እኔ ያልከው የእግዚአብሔር ሰው ባራቀ ባራቀ አለ። አሜን በሎ አሌሉያ። እና እግዚአብሔር እንደተናገረው በአጋጣሚ ሴትዮዋም ጫና ፈጠረች። ጊዜውም ሄድ፣ የተሰጠን ጊዜ አለቀ። ከዛ ባልታወቀ ሁኔታ በአንድ በእግዚአብሔር ሰው አድርጎ አንድ ሚከራይም የሚሸጥም ቤት ነበረ። እግዚአብሔር እንደተናገረው ያው ሳሳጥረው፣ ሁለት ወር ማክሲመም ባልሞላ ጊዜ ውስጥ ከዛው ቤት ወጥተን ወደ ራሳችን ቤት እዚሁ አለም ሆቴል አካባቢ የራሳችን ቤት ውስጥ እግዚአብሔር እንደተናገረው እንደ ቃሉ ገባን። ለእግዚአብሔር ክብረም ሃሌሉያ፣ አቤት ኢየሱስ። ቆይ እኔ በሁለት ወር ውስጥ ቤት ገዝተ ነው ገባው ወደራሳችን ቤት በእምነት ቀብድ ሰጠን። ዝም ብለን ገባን። ቤቱን አደስን። በአምስት ወር ውስጥ ቤቱን አድሰን ጨረስን። የእግዚአብሔር ሰቶ አስታውሳለሁ። የዛሬ ዓመት የሚዝጋና ፕሮግራም መዘጋጀተን ነበረ። ሚዝጋና ተደረገ፣ ክፍያው ተከፈለ። ስማ ዞርን፣ አልቆ እየኖርን ነው። ከብርምጡ ደግማችሁ አጭጌሌያእ አደረገን። ቤት ገዛን። ቤት ገ ከዛን ያንኑ ቀን አጋጣሚ ሆኖ እሷ የምትሰራው ዱከም ነበረ። እኔም ዱከም ነኝ፣ እሷም ዱከም ናት። እሷንም ተነሽ ብላት ከምትሰሪበት ወደዚህ እህትሽ የስራ ቦታ አድራሻ ለውጥ አድርገሽ ነው ማየዋልካት። እሷም አጋጣሚ ሆኖ የሆነ ቫካንሲ በመስሪያ ቤት ወጥቶ ነበረ፣ የውስጥ የስራ ቦታ የዝውውር ያንን ተመስግባ ነበረ። እኔ ነኝ እየተከታተልኩ ነበረ። ያንንም ጨርሳ እሷ እንደ ሰኞ ፕሮሰሱን ጨርሳ እዛ ክልራንሳ ዙራ ምን ብላ እዚኛው ጤና ጣቢያ ልትገባ ሰኞ ትገባለች እየተባለ፣ እኛ ቤቱን እቃ ጨርሰን እቃውን አስገብተን ሁሉ ነገር አልቆ ቤት ገብተን፣ ሰኞ ደግሞ አዲሱ መስሪያ ቤት እሷም ስራ ጀመረች። ከብርሃም ቶሎ ጌታ፣ ሃሌሉያ። ይሄ የሚገርም ታምር። ጌታን እኔ አሁን ከእናንተ ጋር ነው የምደነቀው፣ አይደለም እኔ የማውቀው ጉዳይ የለም፣ ግን እናገራለን። ስናገር ይሆናል። አሜን። አንድ ዳኛ ቦሌ ላይ ቸርች ካልከፈትክ ብላኝ በጣም እንትን ላይ ነበር። ና ኦልሬዲ ታያለች። እኔ ምስክር ነኝ አለች። ይሄ ሰው አንድ ቀን ገባውና ተናግር የወጣ አንተ እግዚአብሔር ቀለባበታ አዱራ ቴት እንደሚያደርግ ሊያከብርህ ከፈለገ እግዚአብሔር ስንኩል አድርጎ ያመጣል። እሱ ነው ያመጣል። አሜን። እኔ ልንገርህ አይደለ። ዘንድሮ የሚከብር ሰው አልክ፣ ከሰፈር ብድግ የሚል አልክ፣ እንደ ንስር የሚወጣ አለ። አሜን። እኔ ነኝ የሚል ጮኸ። በል በይ፣ አሜን። እዛን ቀን ለሷ መልእክት መጣ። ይሄ አሁን ለምሳሌ እንደዚህ በጣም በዛ አይነት ፍጥነት ትመጣ ነበር እሷ። አትመጣም ያው ይሰ ሞክረናል በብዙ ሁኔታ። እንደውም ከዛ በፊት ከሁለት ዓመት በፊት ነው ከንቲባው ጋር በአካል እየርኩኝ አጋጣሚ እግዚአብሔር የሰጠኝ ብዙ የሚቀርባቸው ሰዎች ነበሩ። በእነሱ አድርጌ ከንቲባውንም አሁን የተቀየረው ከንቲባ እሱ ጋር ሜጄ በአካል ለማናገር ሞክር ያለውኝ የኔም የስራ አለቃ በጣም ብዙ የማያውቃቸው ሰዎች ነበሩ። በብዙ ጥረት አድርገናል። ግን ያሁን ላልሆነም እግዚአብሔር ሲፈቅድ የነበረችበት ወደ ወሊሶ ነበረ። ወደ ዱከም መጣ ነበር። ዱከም በነበረች ሰዓት ነው አንተ እንደሱ ያልከው፣ እግዚአብሔር እንደተናገረው ያንን አደረገ። ወደ ቤታችንም እሷ መስሪያ ቤት ቀይራ ሰው ሁሉ ጉድ እስኪል ማለት ነው። ያው እግዚአብሔር ድንቅን አድርጎልን እየተደረገ። አዎ ድንቅ ነበር። ያው ደግማችሁ እስቲ ለዚህ ጌታ ክብር አምጡ። ሃሌሉያ እና ያንኑ ቀን ወንድ ልጅ ደግሞ ታቅፈሽ አያለውኝ ለምስጋና ትመጫለሽ ብለህ ነበር። ይሄ ሁሉ አንድ ቀን ነው። አዎ አንድ ቀን ነው። አሁን ዛሬ ነው። አሁን ጠዋት ሲነግረኝ እግዚአብሔር እንደተናገረው እንግዲህ ወንድ ልጅ ታቅፈ ትመጣለ ብለዋል። እየመጣን ነው አለኝ። ጌታ እኔ አሁን ወንድ ልጅ ወልዳለህ የቤቱን አቃል የእሷም እንደምት ትመጣለች ብዬ ተናግሬ አቃል አስታውሳለሁ ግን ወንድ ልጅ የሚለውን ነገር አላስታውስም። ወንድ ልጅ የሚለውን በተለያየ ጉባኤዎች አሁን መጣ ነበረ። ከዛ በኋላም ባለው መተን ነበረ፣ ወንድ ልጅ ታቅፈች ነው የማየው መተሽ ትመሰክሪያለች የሚለውን በሌላ ጊዜም ተናግረሃል። እግዚአብሔር እንደተናገረው ነው ያደረገልን። እስቲ ደግማችሁ ደግሞ ለጌታ ክብር አምጡ። ከኢየሱስ ወንድ ልጅ ይዘን መጣ፣ ወንድ ልጅ ይዘን መጣ። ጀግና አንበሳ፣ ገና ብዙ ነገር ነው የሚሆኑለት እንደዚህ አይነት ሰው ጠብቁ የሆነ ማማ ላይ ደርሶ የሆነ ከፍታ ላይ ደርሶ፣ አሜን። ኧረ አንድ ሰው ጮኸ፣ አሜን ይበላል። አሜን ባይ ዘ ብሬን። በዚህ ብቻ ሳይሆን በጣም አንድ ጊዜ ትዝ ይለኛልና ታች የሆነ ዶክመንት ዶክመንት ነገር ጓደኛ ጉድ አለው ብሎ ጅማ ነበርኩኝ። እኔ ፕሮጀክት ሰራተኛ ነበርኩኝ። አጋጣሚ ሆነው በተለያየ ጊዜ ወደዚህ ለመምጣት ሞክር ነበረ። እግዚአብሔር ይናገራል። የተጻፈ የሆነ ሚሞ ደብዳቤ ነበረ። አጋጣሚ ከጓደኛዬ ጋር እስቲ ዛሬ ጉባኤ እንከፈላለንና እንደውም ቃል በቃል እነዚህ አገልጋዮች ወረቀት ካዩ በግምት ነው የሚናገሩ አልኩና ከኋላ አስገብም ጉባኤ እየገባሁ ትላንት ለአንድ ጓደኛዬ መሰከርኩኝ ነበረ። ወረቀቱን ከኋላ አስቀመጥኩኝና ጉባኤ የገባሁኝ ከዛ ጸል ያለሁኝ እግዚአብሔር ይህንን ነገር ተናግረኝ ከሆነ የሚመጣበት ነገር በትክክል ካንተ ከሆነ እስቲ ኮንፊርም አርገኝ ብዬ ማለት ነው አክቹአሊ ያው እንትን ለማለት ሳይሆን እግዚአብሔር የተናገረኝ ብዬ ከጓደኛዬ ጋር ገባን። ያው ትንሿ እዚህኛው አዳራሽ የመጀመሪያ ጉባኤ ማለት ነው ከጓደኛ ጋር ገባን፣ ምሽት ነበረ የተጸለይ ከመሃል አነሳኝ እና እስኪ አንተ ወንድም አልከኝና ፊትለፊት መጣው። ጸለይክልኝ፣ እግዚአብሔር በአጭር ቀን ውስጥ ወደ አዲስ አበባ ገብተህ ካለህበት በሶስቱ አቅጣጫ እንደ ሱፐርቫይዘር ሆነ ስትሰራ ነው ማየ። ይህንን ደሞ እግዚአብሔር አድርጎ በቅርብ ቀን እናየለን አልከኝ። ክብር አምጡ ለጌታ። ያው የመጣሁበትም በሰዓቱ ኮንፊርሜሽን ነበረ። ያው ወረቀቱን ይዣለሁ፣ በካኪ አድርጌ ነው ከጀርባ ይዤ ነበረ። አጋጣሚ ሆኖ ደብዳቤው ምንድነው የፋይናንስ ኃላፊ ሆነ ወሊሶ ላይ ፕሮጀክት ነበረ፣ ዱከም ላይ ፕሮጀክት ነበረ፣ ኩዩ ላይ ፕሮጀክት ነበረ። እነዚህ ሶስቱንም ፕሮጀክቶች እኔ ነበረ ማኔጀር አደርገው። አዎ እግዚአብሔር ሲናገር በትክክል ያው እሱ ሱፐርቫይዘር አለ ሶስቱም ጋር እኔ ነበርኩኝ የርኩኝ ማኔጀር ማደርገ የነበረ እግዚአብሔር እንደተናገረው መቀመጫ የዚህ ሆኖ ሶስቱም ጋር የርኩኝ ማኔጅ እያረኩ ነበረ፣ ሙከጦሪ ወሊሶ፣ ዱከም በአንድ ጊዜ። ሁለት ወር ባልሞላ ጊዜ ውስጥ ሶስቱንም ፕሮጀክቶች አስመርቄ ለመንግስት አስረከብኩኝ። ክብር አምጡ ለጌታ አጨብጭቡ። በደንብ ለጌታ ክብር እልልታ፣ ጭሆት፣ ጭብጨባ ይገባዋል ጌታ ኢየሱስ ጌታ ኢየሱስ ያድናል እና ያው እዚህ ቤት የተደረገልኝ ብዙ ነው ስለ እውነት ያው እንደዚህ ቅድም እንዳልኩት መጥቼ ቆሜ ጉባኤ ፊት መስክሬ አላቅም እንጂ ከዛ በኋላ ያ ከሆነ በኋላ እነዛ ፕሮጀክቶች ካለቁ በኋላ ዱከም ነበርኩኝ ከዱከም መልስ አንድ ቀን እንደዚህ በምሽት ጉባኤ መጥቼ እዛ ጫፍ ላይ ነበር ቁጭ ያልኩኝ። የእግዚአብሔር ሰው ይናገር ነበረ፣ ብሬና እስቲ ወደ መሃል ገባው በልና እዚህ ጋ ና ቁጭ በላልከኝ። ኦልሞስት የዛሬ አመት አካባቢ ሁለት ዓመት ወደ መሃል ገባ። ያው እኔ በቃ እዛ ያለው ነገር በቃኝ እያልኩኝ ነበረ። ወደዚህ መጠጋት ፈልጋለሁኝ፣ ወደ ሄድ ኦፊስ መምጣት ፈልግ ነበረ። እግዚአብሔር እንደተናገረው ና የዳር ህይወት በቃ ወደ መሃል ግባ የምል አይነት መልእክት አምጥቶ ወደ መሃል መጠው ቁጭ አልኩኝ። እግዚአብሔር ሰው ተናግሮ ወራት ባልሞላ ጊዜ ውስጥ ደብዳቤ መጥቶ ከዛኛው ወደ ሄድ ኦፊስ መጥቼ በዝውውር ስራ ጀመርኩኝ። አሁንም ደግማችሁ ለጌታ ክብር እልልታ አምልክ። አሌሉያ ባይዜ ምን አለ መሰላችሁ? እንዲህ ፈላጊውን ይፈልጋል። ተቃ አየህ ዲቫይን ስፕሪት የሚባለው ገብተዋል። ኤልያስ እንደዚህ

ልክ በዚህ ሰዓት እናገራለን ይሆናል። ሌላ ነገር አሜን። አለን ገሳው አላስገባውም አልገባውም ዘይት አልሸጥኩልን። ይሄ ሁሉ ታምራት ሲሆን፣ ኧረ አጨብጭባችሁ ለጌታ ለ ሃሌሉያ። ላንችም እንደዚህ ይሆናል። ላንተም እንደዚህ ይሆናል። ላንችም እንደዚህ ይሆናል። ይህ ሁሉ ሆነል። ጌታ ምን ትለዋለ? ገና እኮ ይጠብቃል ገና አለ ግን እንደዚህ ላደረገ ጌታ ምን ትላል? ያው እግዚአብሔር ይመስገን። ከምስክርነታቸው ቃል የተነሳ ድል ነሱት ይላል። እግዚአብሔርን በእልልታ በጭብጨባ አክብሩልኝ፣ አክብሩልኝ። ሃሌሉያ። ጌታ ይባርክ እህታችን፣ ሲስተር ምንድነው የምትይስቲ? ይህን ላደረገ ጌታ እንግዲህ ያው አካሉ አብራኮቱ ነሽና እና ግን እስቲ ምን ምን ትያለሽ? እግዚአብሔር ለቃሉ ታማኝ ነው። እውነት ነው፣ ታማኝ ነው። አሜን። የተናገረው እንዳለ ነው የሆነው፣ የተናገረው እንዳለ ነው የሆነው። በሰዓቱ በሰዓቱ ሁሉ ነገር። አቤት ኢየሱስ! አናጨብጭቡ ለጌታ። ተረኛ አንቺ እኮ ነሽ። ቃል በቃል ነው የሆነው፣ ቃል በቃል ነው የሆነው። ምንም ነገር ምንም ነገር ጌታ እንደተናገረው አደረገ። እንዳለ ንፋስ የለም ደመና የለም፣ ዝናብ ይዘንባል ነበር የተባለው። የኔ ነገር ማለት ነው ያንቺ ነገር፣ ምንም በቃ ምንም ነገር የለም፣ ምንም ዝናብ የለም ደመና የለም ምንም የለም፣ በቃ ዝናብ ነው የሚዘንበዋል። እሺ ብዬ ብዙ ቆየ። ከሞላን እንትኑ እሺ፣ ከዚህ በፊት ከትንቢቱ በፊት አዎ። እሺ እሱን ረስቼዋለሁ። እሱ ነበር የሞላልኝ፣ ረስተነዋል። ከዛን የሆነ ቀን እንደ ድንገት ነው። ከዛ በኋላ ነበር ከዛን እንደ ድንገት በቃ እንዲ ቁጭ ብለን እኛ ለስራችን የሚሆን ቦታ ነው፣ በቃ የምን ዋይፉሪ ይሆናል የት እንከራይ ብለንም ምታስቡት፣ እኔ ጋር ብቻ አላቅም፣ ቻርች እዚህ አንተ ጋር ማለት ነው ተካፍዬ አላቅም። የዛ ቀን የመጀመሪያ ቀን ከዛን እንዲ ጎራ ብለን ከገባን እኔ እና የነት ሳይን ከዛን፣ እንዲህ እንዲህ ይሆናል ቦታው አልተመቸሽም አልከኝ። እውነቱን አልተመቸኝም። አሜን ብዬ ተቀበልኩ። ከዛን በእንደዚህ በእንደዚህ ሰዓት ባላወቅሽው ሰዓት አንቺም አታውቂውም አልከኝ። እውነት ነው። እኔም አላወቅኩትም። ስንት ቀን ሙሉ አየር ላይ ውሎ ሰባተኛው ቀን ላይ ስማችን አየር ላይ ውሎ ማለት ነው። ነገ በቃ ሌላ እንትን ኮሜንት ያላችሁ ኮሚ ያላችሁ አቅርቡ ምናምን ተብሎ የመጨረሻው ሰዓት ላይ ስንከፍተው የእኔ ስም አለ። በቃ አላመንም። ገርም ነው። አስራ ሁለት ሰዓት ሲሆን ነው ቀጥታ ሮጠን እዛኛው ጤና ጣቢያ ነው ይሄን ነው የጊዜኛው ብዙ ሰው ስለምናቅም እዛ ሄደም ቼክ ስናረ እዚህ እኮ አይደለም እኛ የምንፈልገው እዛ ነው የጠየቁት አሉ። ወደዚህ መለሱ። ሚገርማ ደግሞ ሰፈራችን ነው። እግዚአብሔር እዛን ቀን እዚህ ትመጫለሽ ነበር አለ። እንደዚህ ቆመህ ነበር ቤትም እዚህ ትገዛላችሁ፣ አንቺም እዚህ ትመጫለሽ፣ በቅርብ ቀን ምስክርነት ታቀርቧላችሁ። በዛ ላይ ደግሞ ትደግሳላችሁ፣ ትጠሩኛላችሁ ነው ያልከኝ። ጠርተውኛል፣ ደግሰው ጠርተውኛል። እጃል ከዛም ሰው ጉድ ይላል። ጉድ እያለ ሰው በቃ፣ አንቺ እራሱ ውድ ትያለሽ አለን። እንደዚያውም ሆነ በቃ፣ ሰው ሁሉ እስካሁን አላመንም፣ መውጣትሽን አላመንም፣ ቤት መግዛትሽን አላመንም። ምንም በቃ ሁሉ ነገር አንድ ላይ ሆነ። እኔም እነሱ እንቆይ ምናምን ሲሉኝ አይቻልም አልኩኝ። ሁለት እዚህ ቤት ገባን። ሰኞ ዕለት ስራ አይገባሁም። አቤት፣ እስኪ አጨብጭቡ ለጌታ ክብር እና ይሄን ጌታ ምን ትያለሽ አንቺ? እንዶ ማለት ላልሰማ ይሄን ቸርች ለማያቅ እንዶ መልእክት ካስተ ማስተላለፍ የምትፈልጊ ምናልባት በዛ ጊዜ ግዜው ውስጥ ውስጥሽ ያዘነ ነገር ሊኖር ይችላል። እዛ በመሆንሽ ነገሮች ያለ መሳካ ተስፋ መቁረጥ ሊኖር ይችላል። ግን ከትንቢት በኋላ ይሄ ስለ ስለ ተፈጸመለሽ እግዚአብሔር ስላፈጠነ በእግዚአብሔር ላይ ምን እስቲ መልእክት ታስተላልፊ ያለሽ እድሉን እንስጥሽና። አዎ ብዙ ጊዜ አንዳንዴ መልእክት ይፈጥናልም ይዘገያልም። ግን ታምነን በንጹህ ልባችን አሜን ብለን መቀበል ነው በቃ። እኔ ገባን ለማንም ይጸለይ ያንን ነገር አሜን ብዬ ውስጤ ካመነ ይሆናል። እኔ ስላመንኩኝ ነው ይሆናል ብዬ ነው ራሴ እምነት ጠያለሁ በራሴ ላይ ማለት ነው። በዛ ሰዓት፣ እንደዛ ባልከኝ ሰዓት ላይ አሜን አልን። በቃ የቤቱ ሲመጣ ደግሞ እንዴ ሊገዛልን ነው እንዴ ለምን መግዛት እንደማልችል ስለማቅ በአሁን በቅርብ ሰዓት ማለት ነው፣ በዚህ በሁለት ወር ጊዜ ውስጥ ትገዛላችሁ ሲባል እሱ ከበደን እንዴ ሊገዛልን ነው እንዳለ፣ ግን የስራውን ጉዳይ አሜን ብዬ ነው የተቀበልኩኝ። እንዲህ እንዲህ ታወሪያለሽ ለብቻ በጣም በታክሲ ውስጥ ስመላለስ ከዱካን በቃ ጌታ ወይ መቼ ነው ምናምን እላለሁ፣ ግን ፊቴን ሳይሆን እኔ የተመችቶ የምመላለስ ይመስላል። እና እግዚአብሔር መልካም ነው። እግዚአብሔርን አምልኩት። የተናገረው ደሞ ቢዘገይም ደሞ መሬት ላይ አይወርቅም ነው የምለው። እግዚአብሔር ያክብርህ፣ ጸጋውን ያብዛልህ እንዳለው ሁላችሁም እግዚአብሔር ያክብራችሁ። ለእኛ የሆነልን ለእናንተ የሚሆኑላችሁ ላለ አመሰግናለሁ። አጨብጭቡና፣ ለጌታ ክብር ስጡና፣ ሃሌሉያ። ይህን ልጅ ደግሞ ለጌታ እንስጥ እስቲ። እጆቻችሁን ዘርቁና፣ ከኔ ጋር እንጸልያለን። እግዚአብሔር አምላክ ሆይ እናመሰግናለን፣ ክብርና ምስጋና ለአንተ ይሆን። ልጅን የምትሰጥ አንተ ነህ። ጌታ ሆይ ስለ ሰጥሃቸው በዚህ ቤት ላይ እንደተናገርከው እንደ ቃል በወንድ ልጅ እጎበኛቸዋለሁ እንዳልክ እግዚአብሔር አምላክ ሆይ በወንድ ልጅ እንደ ጎበኛቸው ጌታ ሆይ ለአንተ ምስክር ይሆን ዘንድ ለአንተ ሊሰጡ በዚህ ይዘው መጥተዋልና እግዚአብሔር ሆይ እናመሰግናለን። ክብር ለአንተ ይሆን፣ እንወድሃለን። ይህን ብላቴና ናኦድን እግዚአብሔር አምላክ ሆይ በሞገስ፣ በጥበብ፣ በቁመትም በእግዚአብሔርም በሰው ፊትም እግዚአብሔር አምላክ ሆይ እንድታሳድገው በኢየሱስም ስም የሰጣቸውን እግዚአብሔር እናትና አባትን ደግሞ የተቀበሉትን አደራ እግዚአብሔር አምላክ ሆይ በኢየሱስም ልጁ በሚሄድበት መንገድ እንዲመሩት፣ ነገ ሊሆን ባለበት መንገድ እንዲመሩ በኢየሱስም እኔ ጸልያል። ጌታዊ ትከሻቸው እንዲሰፋ የሚያስፈልጋቸው በረከት ከዚህ ልጅ ጋር እንዲመጣ የሚያሳድጉበት የሚያስተምሩበት ጌታዊ ሆይ ጉድለት ቤታቸው ላይ እንዲ ይሆን በኢየሱስም ጸልያል። ሁሉ ሲሆን ለአንተ ክብር ይሆን ለዘላለም ተባረክ፣ እንወድሃለን ኢምፕላንቴና ለአንተ አደራ ሰጠን፣ በኢየሱስም በቁመትም በነገር ሁሉ ባንተ ፊት ይደግ፣ ሁሉ ሰው ላንተ ክብር ይሆን። እልልታ፣ ጭብጨባ፣ ፉጨት ለጌታ